ትላንት ምሽት በእንግሊዝ ፕሪምየር ሊግ 34ተኛ ሳምንት አርሰናል በሜዳ ኤምሬትስ ክሪስታል ፓላስን አስተናግዶ ሁለት ለሁለት በሆናቸው ጤ ጨዋታውን አጠናቋል። ትላንት ምሽት በእንግሊዝ ፕሪሚየር ሊክ 34ተኛ ሳምንት ጨዋታ አርሰናል በሜዳው ክሪስታል ፓላስን አስተናግዶ ሁለት ለሁለት በሆነ አቻ ውጤት ጨዋታውን አጠናቋል። መድፈኞቹ በጨዋታው በኳስ ቁጥጥሩ ረገድ የተሻሉ የነበሩ ሲሆን ገና በሶስተኛው ደቂቃ በጃኮብ ኪዮር አማካኝነት መሪ መሆን ቢችሉም በ27ኛው ደቂቃ እንግሊዛዊ ክሪስታል ፓላስ የፊት መስመር ተጫዋች የምሪች ይዜ ፓላሶችን አቻ ማድረግ ችሏል። አርሰናሎች ካቻነቷ ግብ በኋላ ጫና ፈጥሮ የተጫወቱ ሲሆን በ42ተኛው ደቂቃም ከዩሊያን ቲምበር የደረሰውን ኳስ ሊያንድሮ ትሮስ አርድ አስቆጥሮ ቁጥሮ የመጀመሪያውን አጋማሽ ሁለት ለአንድ እየመሩ አጠናቀዋል። መድፈኞቹ በሁለተኛው አጋማሽም እስከ 83ኛው ደቂቃ ድረስ መሪነታቸውን ቢያስቀጥሉም በ83ኛው ደቂቃ ፈረንሳዊ አጥቂ ጂያን ፊሊፕ ማቴታ የሚያቻነቷን ግብ ለክሪስታል ፓላስ አስቆጥሮ ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቁ አሰልጣኝ ሚካኤል አርቴታም ከጨዋታው በኋላ በውጤቱና በጨዋታው ላይ ባሳየነው አፈጻጸም ቅር ተሰኝቻለሁ ሲሉ ተናግረዋል። ክሪስታል ፓላሶች በጨዋታው ነጥብ መጋራታቸውን ተከትሎ በደረጃ ሰንጠረዡ በ45 ነጥብ 12ኛ ደረጃ ላይ ተቀምጠዋል። አርሰናል ትናንት ነጥብ መጣላቸውን ተከትሎ ሊቨርፑል በመጪው እሁድ በአንፊል ከቶተናም ጋር ከሚያደርጉት ጨዋታ አንድ ነጥብ ማግኘት ከቻሉ የእንግሊዝ ፕሪምየር ሊግ ሻምፒዮን መሆናቸውን ያረጋግጣሉ። ትናንት ምሽት በስፔን ላሊጋ 33ኛ ሳምንት ሪያል ማድሪድ ከሜዳ ውጭ ጌታፌን ገጥሞ አንድ ለዜሮ በሆነ ጠባብ ውጤት አሸንፏል። ሎስ ብላንኮቹ በጨዋታው የተሻለ ኳስ ቁጥጥር ቢኖራቸውም በባለሜዳዎቹ ጌታፌ በእጅጉ የተፈተኑ ሲሆን በርካታ ሙከራዎችንም አስተናግደዋል። ቱርካዊ ኮኮባርዳ ጉለርም ማድሪድን አሸናፊ ያደረገች ጉልባይ አንደኛው ደቂቃ ማስቆጠር ችሏል። ሎስ ብላንኮቹም በላሊጋው ፉክክር ላይ ወሳኝ የሆነውን ሶስት ነጥብ ማሳ ካ ሲችሉ ከመሪው ባርሴሎና በአራት ነጥብ አንስ ሁለተኛ ደረጃ ላይ ተቀምጠዋል። ከጨዋታው በኋላ የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ዋናው ወሳኙን ሶስት ነጥብ ማግኘታችን ነው። በመጀመሪያው አጋማሽ በጣም ጥሩ ነበር። ሁለተኛው አጋማሽ ግን ከባድ ነበር ሲሉ ተናግረዋል። ትላንት ምሽት በኮፓ ኢታሊያ ግማሽ ፍጻሜ ጨዋታ ሲደረግ በሚላን ደርቢ ኢንተር ሚላን በሜዳው ኤሲ ሚላን አስተናግዶ ሶስት ለዜሮ በሆነ ውጤት ተሸንፎ ከውድድሩ ውጭ ሆኗል። ትላንት ምሽት የኮፓ ኢታሊያ ግማሽ ፍጻሜ ጨዋታ ሲደረግ በደርቢ ዴላ ማዶኒና ኢንተር ሚላን በጁሴፔ ሜዛ ኤሲ ሚላን አስተናግዶ ሳይጠበቅ ሶስት ለዜሮ ተሸንፏል። በዚህም ኤሲ ሚላን በድምሩ ውጤት አራ ለአንድ በማሸነፍ ወደ ፍጻሜው አልፏል። በጨዋታው ተመጣጣኝ የሚባል እንቅስቃሴን የተመለከትን ሲሆን በጣሊያን ሴሬ መጥፎ ጊዜን እያሳለፉ የሚገኙት ኤሲ ሚላኖች በጨዋታው ብልጫ ቢወሰድባቸውም ቲጃኒ ሬጀንስ ባስቆጠረው ና ልኳጆቪች ባስቆጠራቸው ሁለት ግቦች ሳይጠበቅ ሶስት ለዜሮ ማሸነፍ ችሏል። ለሶስቱ ዋንጫ ክብር ሲፎካከሩ የነበሩት ኢንተር ሚላኖች ከኮፓ ኢታሊያ ውጪ ሲሆኑ የሴሬውንና የአውሮፓ ሻምፒዮንስ ሊጉን ዋንጫ ለማሸነፍ የሚፎካከሩ ይሆናል ኤሲ ሚላኖች ዛሬ ምሽት ከቦሎኛ እና ኤምፖሊ አሸናፊ ጋር በኮፓ ኢታሊያ ፍጻሜ የሚገናኙ ይሆናል። የእንግሊዙ ክለብ አስቶንቪላ በክረምቱ ከማንቸስተር ሲቲ በነጻ የሚለቀውን ቤልጅየማዊ የ33 አመት የመሃል ሜዳ ኮከብ ኬቨን ድብሮይነን ለማስፈረም ፍላጎት እንዳላቸው ተገልጿል። ድብሮይነ ባለፉት አስርት አመታት በማንቸስተር ሲቲ ቤት አስደናቂ ብቃቱን ማስመልከት የቻለ ሲሆን በክረምቱ ሲቲዝን ሶዎችን ሲለቅ ወደ ሳውዲ አላም ወደ ሜጀር ሊግ ሶከር ይሄዳል ተብሎ ቢጠበቅም የዩናይ ኤምሬ ቡድን ቤልጅየማዊን አማካኝ አማካይ ማስፈረም እንደሚፈልግና በውስጥ ንግግር ማድረጋቸውንም ስካይ ስፖርት ዘግቧል። ተጫዋቹን ከአስቶን ቪላ በተጨማሪ በሳውዲና በሜጅር ሊግ ሶከር የሚገኙ ክለቦች እንደሚፈልጉትም ተገልጿል።